ብስሚላ አልሐምዱላ ሰላቱ ሰላም ለስሉላ የሆነ ከዚህ በፊት የሚያወዛግበኝበት የነበረበት ሁኔታ ውስጥ ወድቄ ነበረ ማለትም ምንም ብሰራ የሆነ ያህል ሰረካ ወይም የፀፀተኝ ወይም ጎደለ ይሄ ነገር ምናምን እያልኩ ምረበሽባቸው ሁኔታዎች አሉ አንድ አንድ ደግሞ ይሄ ነገር ሲያጋጥመኝ አላህን በማመልክበት ለሱ ብዬ ኢባዳ በመሰራበት አጋጣሚ ላይ የሚሰሙ የነበሩ ጉድለቶች አሉ። እነዛ ጉድለቶች ደግሞ በመመልከት ባልሰራስ ቢቀርስ ብዬ የማስብባቸው ሁኔታ ነበሩ። እንደዛ እንደሆነ ሁሉ ደግሞ ምናልባት አንዳንዶቻችን ሊያጋጥማቸው ይችላል። ምን አስቤ የማውቃለሁ ብዙ ሰርቻለሁ፣ ብዙ አድርጌያለሁ፣ በቂ ነው ብዬ አስባለሁ ስራዬ ከዚህ በላይ ማድረግ አለብኝ እንዴ ይሄ ራሴ የምጠይቅበት ምናልባት በሌላ የቃል አገላለጽ መኮፈስ እንለው በምንችል በሆነ ሁኔታ ላይ እንትን ምልበት ሁኔታ አለ እንደዛ አይነት ሁኔታ ውስጥ የምወድቅበት ሁኔታ ነበረ እና ሁስነቶን ነቢላ የሚባል የሆነ መጽሐፍ አለ ያድ ቅኔቢ የሚባሉ የሆኑ በጣም ታዋቂ መጽሐፍ የጻፉ ኡስታዝ የሚባሉ ብዙ ነገሮችን ዩቱብ ላይ የሚያስተምሩ እና ኮርሶችንም በዛው ልክ የሚያስተምሩ የሆኑ ከሱ ባለፈ ደግሞ በሜዲሲን ምሩቅ የሆኑ የሆኑ ሰዎች የሆነ ትልቅ ሰው ነው ኡስታዙ ማለት ነው። እና ውስጥ ላላህ ይህን ያለ ጥሩ አመለካከት እንዴት ነው የሚፈጠረው የሚለው ነገር ላይ በጣም የሚያውጠነጥን የሆኑ ሀሳቦችን እየረታ የሚሄድበት መጽሐፍ አለው። አጭር መጽሐፍ ነው። አረብኛ የሚያነብ ካለ እንግሊዘኛም ተተርጉሞ ራሱ የተዘጋጀበት ሁኔታ አለ እና የሆነ አንድ ሀዲስ በሱ መጽሐፍ ላይ ከዚህ በፊት ተበርቶ ሲል ልብ ያላልኩት የሆነ ሀዲስ አስተላልፎ ወይም ጽፎ አስፍሮ የነበረበት ሁኔታ ነበረ። እነዚህን ሁለት ያልኳችን ነገር ይሄ በአምልኮ ላይ መኮፈስ እና ከሱ ባለፈ ደግሞ በሰራነው ነገር ላይ ብቁትለቱ ወይም ባለመስራታችን የሚሰማን የሆነ ምናልባት መረበሽ፣ ቅር የማለት ነገር አስታርቆ የሚሄድ የሆነ ነገር ነው ብዬ አስባለሁ። ሀዲሱ ማለት ነው ረሱሉ ስላ ላ ሰለም የተናገሩት ነው ይባላል። አረብኛውን ላም ለው አነ ረጅልን የጅሩ አለ ወጂሂ ሚን ዮሚ ውሊደ ኢላ ዮሚ ሀረሜ። አንድ ሰው በፊ በፊቱ ላይ መሬትን እንትን ካለ በመሬት ከተደፋ ማለት ነው፣ በፊቱ እና ከተወለደ ቀን አንስቶ ልብ ብሎ ማለት ነው። እየተንፏቀቀ በፊቱ ላይ የሄደ ደም እየፈሰሰው፣ ስጋው እየተላጠ፣ በዛው ልክ እየገፋ እስከሚሞት ድረስ ከመወለዱ አንስቶ እስከሚሞት ድረስ ላላ ብዬ ለቅያማ ብዬ ለአኪራይ ብዬ ብሎ ልብ ብሎ ከልጅነቱ ከመወለዱ አንስቶ እስከሚያረጅ እና እስከሚሞት ድረስ በፊቱ የተንፋቀቀ ቢሄድና እና የሚሆነው ነገር ፊቱን እየሆነ ሄዶ እስከ ሞት በዛው ልክ ላላ ብሎ እንትን የሚል ከሆነ የሚደፋ የሚወድቅ ከሆነ ላይሕቅር እና ሆይ ላ የሙልቅያመት ይልና ይዘገዋል ማለት ነው። ያንንም ሥራ እንኳን ላላ ብሎ የሰራውን ያን ትልቅ የሆነ ሥራ ከአብዛኞቻችን ሥራዎች ምናልባት የሚበልጥ የሆነ ሥራን ራሱ ካብ መወለዳን እስከ ቅያማ ቀን ድረስ ፊቱን የሚንፋቀቀው ራሱ ቅያማ ቀን ያን ስራ ተመልክቶ ምንዳውን አስተውሎ ምን አይነት ቦታ ላይ እንደ ቢመለከት እንትን ይለዋል፣ ያን ስራ ይጠለዋል፣ ያን ስራ ትንሽ ይለዋል፣ ያን ስራ ይንቀዋል የሚል አይነት ሐዲት አለ። ለማለት የተፈለገበት ፊት መንፋቀቁ ከአብዛኞቻችን ወይም ከሁላችንም በሚያስብል በሆነ መንገድ የሚበልጥ የሆነ ስራ ነው ከምንሰራቸው ስራዎች። እና ይሄ ሀዲስ ምን አይነት ነገር ነው የሚያስተምረው ወይም ውስጣችን ላይ ሊቀሰቅስ ሊከነክን የሚገባ በሚባልበት ጊዜ ላይ ሁለት ነገር ነው ብዬ አስባለሁ። ያልኳችሁ ሁለት ሀሳቦች ማለት ነው ራሳችንን ምንገልን ኔጌቲቭ፣ አዎንታዊ የሆኑ ነገሮችን የምናስብበት ሁኔታ ውስጥ ከነበርን ይሄን ሀዲስ ተመልክተን ራሳችንን ልናጽናና ይገባል። ምንም ያህል ብሰራ ትንሽ ነው ብዬ መሰየሜ አይቀርም ብለን እንድንጽናና እና ወደ ስራ አሁንም እንድንገባ ትንሽ ምክንያት የሚሆነን ሀዲስ ነው። ያም እንደሆነ ሁሉ ደግሞ የምንኮፈስ ከሆነ ብዙ ሰርተናል፣ ብዙ አድርገናል፣ በቂ ነው ምንለ አይነት ሁኔታ ውስጥ ከወደቅን ራሳችንን ከጣልን በዛው ልክ ደግሞ በሀዲሱ ሂደት ምን እንረዳለን? በፊቱ ተደፍቶ ራሱ ከተወለደ አንስቶ እስከ ለተሞቱ ላላ ብሎ ፊቱን እያንፋቅ ገድ እደሚ ደም እየፈሰሰ ስጋው እየተላጠ ራሱ ያንን ስራ ላላ አቅርቦ ራሱ ቅያማ ቀን ምንዳን በሚመለከትበት ጊዜ ላይ አነሰ ይላል። እና እኛ ራሱ የምንሰራው የሆነ ነገር ምንኮፈስ ቃለን ማለት ነው። በዛው ልክ ስራችንን የምንመለከት ነው ብዬ ነው የማስበው። ሀዲሱም እንደዛ ነው የሚለው ነቢዩ ውሸት የሚናገሩ አይደሉም። ሀዲሱ ምናልባት ሰሒህ ባይሆንም እንኳን በትሩጋሚው ደረጃ ከምናገኘው ምንዳ አንጻር በጣም የሚሄድ የሆነ ትሩጋሚ ያለው ነው ብዬ የማስበው። እና ከዛ አንጻር በነዛ ሁለት ካላ ላይ የሚያሸሽን ከሆኑ ከሆነ ሀሳቦች ከጠቀስኳቸው በኢባዳችን ላይ ማለትም ነው የሚያግዘን የሆነ ሀዲስ ነው ብናስታውሰው ብዬ አስባለሁ። አረብኛው ላንብብላችሁ። የመጨረሻ ጊዜ ለው አነ ረጅለን ዩጀሩ አላ ወጅሂ ምን የውም ልዳ ኢላ የውም ሀረሚ ፊ መርዳት ላሂ ተዓላ ለሐቀረሁ የውም ልቅያማ። በሌላ ዘገባ እንደውም ፊትን መጎተት በዲን አለ ወይ ምናምን የምትሉ ካላችሁ በሌላ ራሱ ምናልባት ሪዋያ ላይ ልንለው እንችላለን። በተለየ አገላለጽ ደግሞ የተገለጸበት ሁኔታ አለ። የኩሩ ይሄ ሱጁድ ራሱ ቢያደርግ ጎንበስ ቢል ከመወለዱ አንስቶ እስከ ቅያማ ቀን፣ የስደት ስነ ስርዓት አይደል ያ። እንደዛ እራሱ ቢያደርግ እንኳን እንደዛ ለሐቀረሁ የውመል ቅያማ፣ ቅያማ ቀን ትንሽ ነው ብሎ ይሰይመዋል። ይሄ ሁሉ ረብሻ ዱኒያ ምናምን እነዚህ ሁሉ ነገሮች የሚያታልንበት በሚጋለጥበት ጊዜ ላይ፣ ይሄ መባዛትን ልጅ ከመውለድ ጋራ ምናልባት ብዙ ብር ከማግኘት ጋራ ንብረትን ከማፍራት ጋራ ተያይዞ እነዛን ሁሉ በሸሸንበት አጋጣሚ ላይና እና ስራችንን በምንመለከትበት ጊዜ ላይ ቅያማ ቀን ማተር በሚያደርገው ነገር ላይ አይናችን አርፎ አነሰ የምንልበት ሁኔታ ውስጥ እንወድቃለን ማለት ነው። እና ይሄን ይመስላል ሀሳቡ። ጥሩ ነው ብዬ አስባለሁ። ምናልባት የሆነ ነገሮችን ውስጣችን ላይ ይበልጥ የሚያጋልጥበት ሁኔታ አለ። ለተሻለ ለሆኑ ነገሮች ወደ አላህ ይበልጥ እንድንቃረብ ምክንያት ይሆናል። ራሳችንን ለምንጥል የሚያዝናናን የሆን ሀሳብ ነው። ለምንኮፍሰ ደግሞ እራሳችንን እንድናስተናንስ የሚገፋፋ ነው ብዬ አስባለሁ። ይህን ይመስላል ማለት ነው የዛሬ ቪዲዮ ማለት ነው መልእክቱ።